በመቀሌ በዝግ ሲደረግ የነበረው የህወሓት ስብሰባ ተጠናቀቀ። በተደረገው ጥብቅ የሆነ ስብሰባ ላይ ህወሓት ጎራ ለይተው በሁለት ተከፍሎ ዱላ ቀረሽ የሆነ ግምገማ እንዳደረጉ ተሰምተዋል። አንደኛው ቡድን ህወሓት ተዳክሟል፣ ለውጥ ያስፈልገዋል በማለት ሲከራከር፣ ሌላኛው ደግሞ አሁንም ጠንካራ ፓርቲ ነን በማለት በሁለቱ ቡድኖች መካከል ከፍተኛ አለመግባባት እንደተፈጠረ የመረጃ ምንጮች ጠቁመዋል። በአጭሩ የምንመለከት ይሆናል። በሌላ በኩል የአብኑ አመራር በአማራ ክልል የሚደረገው የትጥቅ ትግል በህወሓት የሚታገዝ ነው ብለዋል። ይህ ኃይል በሰሜኑ ጦርነት ጄኖሳይድ ፈጽሟል። ከዚህ ኃይል ጋር መስራት በአሁኑ ሰዓት ታሪካዊ ስህተት ነው ብለታል። ደብረ ሲና ድረስ ሲገድልና ሲዘርፍ ከመጣ አካል ጋር መንግስት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለት ወንጅለዋል። ጉዳዩን እንመለስበታለን። ሰላም ጤና ይስጥልኝ። ክቡራትና ክቡራን፣ ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። በመቀሌ በዝግ ሲደረግ የነበረው የህወሓት ስብሰባ ተጠናቀቀ። በተደረገው ጥብቅ የሆነ ስብሰባ ላይ ህወሓት ጎራ ለይተው በሁለት ተከፍሎ ዱላ ቀረሽ የሆነ ግምገማ እንዳደረጉ ተሰምተዋል። አንደኛው ቡድን ህወሓት ተዳክመዋል ለውጥ ያስፈልገዋል በማለት ሲከራከር፣ ሌላኛው ደግሞ አሁንም ጠንካራ ፓርቲ ነን በማለት በሁለቱ ቡድኖች መካከል ከፍተኛ አለመግባባት እንደተፈጠረ የመረጃ ምንጮች ጠቅመዋል። ባለፈው ሐሙስ ዕለት የህወሓት የታጠቁ ቡድኖች በጊዜያዊ አስተዳደሩ ቢሮ ላይ ከበባ ከፈጸሙ በኋላ ላለፉት ሶስት ቀናት ሲካሄድ የነበረው የህወሓት ስብሰባ ያለ አንዳች መግባባት እንደተጠናቀቀ መረጃዎች ያመላክታሉ። በተለይ በመጨረሻው ቀን በዛሬው ሐሙስ ዕለት የተካሄደው ግምገማ ሁለት ጫፎች ላይ የሆኑ ቡድኖች ያላቸው ልዩነቶች ያንጸባረቁበት ነበር ተብሏል። አንደኛው ቡድን ድርጅታችን ህወሓት ስለተዳከመ ለውጥ ያስፈልጋል የሚል አቋም የያዘ ሲሆን ሌላኛው ቡድን ደግሞ ድርጅታችን ህወሓት ተጠናክሯል፣ መልካም በሚባል ደረጃ ላይ ይገኛል የሚል ሰፊ ልዩነቶች ይዘው ሲከራከሩ ውለዋል። ድርጅታችን ህወሓት ስለተዳከመ ለውጥ ያስፈልገዋል የሚል አቋም በመያዝ የአመራር ለውጥ መደረግ አለበት ያሉት የህወሓት አመራሮች አለም ገብረ ዋህድ፣ ዶክተር ፍጻሐ ጽዮን ተክላይ፣ ገብረ መድህን ሊያ ካሳ እና ስብሰባውን ረግጦ የወጣው ፀሐይ ጤና ቢሮ ይገኙበታል ተብሏል። በሌላ በኩል ድርጅታችን ህወሓት ተጠናክሯል መልካም በሚባል ደረጃ ላይ ይገኛል የሚል አቋም በመያዝ የአመራር ለውጥ መደረግ የለበትም ያሉ ደግሞ ደብረ ጽዮን ገብረ ሚካኤል፣ ሞንጀሪኖ፣ አማኑኤል አሰፋ፣ አብርሃም ተከስተ፣ ወዲ ባሌማ እና አቶ ረዳኢ ናቸው ተብሏል። በዚህ ግምገማ ላይ ከኮር በላይ ያሉ የጦር አዛዦችም የተገኙ ሲሆን መግባይ ኃይሌ ህንጻ ወልደ ጊዮርጊስ አብርሃ ተስፋይና ወዲ እምቢተይ እንደተገኙ መረጃው ጠቁመዋል። በስተ በስተመጨረሻም ሶስት ቡድን የተፈጠሩ ሲሆን እነዚህ ሶስቱ አሰላለፎች አንደኛ የትግራይ ሕዝብ ይደግፈኛል ብሎ የሚታገል፣ ሁለተኛ የፌደራል መንግስት ይደግፈኛል ብሎ የሚታገል፣ ሶስተኛ ሻቢያ ይደግፈኛል ብሎ የሚታገል እንደሆኑ ታውቀዋል። በነዚህ ቡድኖች መካከል ከፍተኛ አለመግባባት እንደተፈጠረና የማን ቡድን እንዳሸነፈ እስካሁን አልታወቀም። ህወሓት ይህንን መወሰን አቅቷቸው እንደተበተኑና የተለመደ መግለጫ እንደሚያወጡም ይጠበቃል እየተባለ ይገኛል። በሌላ በኩል የአብኑ አመራር በአማራ ክልል የሚደረገው የትጥቅ ትግል በህወሓት የምታገዝ ነው ብለዋል። ይህ ኃይል በሰሜኑ ጦርነት ጄኖሳይድ ፈጽሟል። ከዚህ ኃይል ጋር መስራት በአሁኑ ሰዓት ታሪካዊ ስህተት ነው ብለታል። ደብረ ሲና ድረስ ሲገድልና ሲዘርፍ ከመጣ አካል ጋር መንግሥት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለት ወንጅለዋል። ከአምስት ዓመት በፊት በጠቅላይ ሚኒስትሩ በይፋ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ በትናንትና ዕለት ከኤንቢሲ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ህልውናው አጠራጣሪና ቅርቃር ውስጥ እንዳለ የሚነገርለት አብን በሊቀመንበሩ በኩል ስለ አማራ ክልሉ ግጭት ተንፍሷል። የፓርቲው ሊቀመንበርና የሳይንስና ኢኖቬሽን ሚኒስትሩ ዶክተር በለጠ ሞላ ህወሓት በአማራ ላይ ጄኖሳይድ ፈጽሟል። ፋኖ ከሻቢያና ወያኔ ጋር እየሰራ ነው፣ ተሸንፈናል፣ መንግስት በአማራ ክልል እየሰራው ስህተት አለ የሚሉ እና መሰል ጉዳዮችን በቃለ መጠይቁ ላይ አንስተዋል። የአማራ ክልል ቀዮች በታክስ እየተናጡ ነው፣ ተማሪዎችም ከትምህርት ገበታ ርቀዋል የሚሉና መሰል ጦርነቱ እያስከተሏቸው ያሉትን ቀውሶች የዘረዘሩት ሚኒስትሩ በክልሉ ያለው ሁኔታ ከሚታሰበው በላይ አሳሳቢ ነው ብለዋል። ለውጡ ከመጣበት ጊዜ አንስቶ ክልሉ እንዲተራመስ ያልታወቀ አካል ሲሰራ ነበር ያሉት በለጠ ሞላ ለአብነትም የሰኔ 15ቱን ክስተት በማስታወስ ያንን ተከትሎ በርካታ ሰዎች ጫካ ገብተዋል ብለዋል። አሁን ላይ ህዝቡ ሁለንተናዊ ቀውስ ውስጥ ነው፣ ከዚህ በላይ መቀጠል አይችልም፣ ተፋላሚዎች ሌላ መፍትሄ መፈለግ አለባቸው ብለዋል። በጠቅላይ ሚኒስትሩ የተሾሙት የአብን ሊቀመንበሩ ዶክተር በለጠ ሞላ በዚህ ቃለ መጠይቃቸው ሌላው ያነሱት ጉዳይ የፋኖ ኃይሎች ከህወሓትና ሻቢያ ጋር ጀምሮታል ስለተባለው ግንኙነት ነው። በአሁኑ ወቅት የፋኖ ተዋጊዎች ከህወሓትም ሆነ ኤርትራ መንግሥት ጋር እየሰሩ ስለመሆናቸው ከመረጃ ውጪ ማስረጃ ባይኖርም በለጠ ሞላ ግን በክልሉ ግጭት ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ችግር የሚፈታበትን ሁኔታ አወሳስቦታል ይላሉ። አንዳንድ የፋኖ አደረጃጀቶች ከሻቢያና ወያኔ ጋር እንደሚሰሩ መረጃ አለን። ሁሉም ፋኖዎች አይደሉም፣ አንዳንዶቹ ግን እየሰሩ ነው። እነዚህ ኃይሎችም ጦርነቱ እንዲቋጭ አይፈልጉም። በዚህም የክልሉን ቀውስ ለመፍታት ውስብስብ አድርጎታል በማለት አብራርተዋል። በእርግጥ እንዲህ ያለ ነገር እንዲፈጠር የእኛ ስህተትና ሽንፈት ነው ሲሉ ጣታቸውን ወደ ራሳቸውና ወደ መንግሥት የጠቆሙት ሚኒስትሩ ተሸንፈናል፣ እንዲህ ያለ እድል መፈጠር አልነበረበትም። መንግሥት በክልሉ እንዲህ ያሉ ነገሮች ከመከሰታቸው በፊት ምልክቶች ሲታዩ በሆደ ሰፊነት ተቀብለው ሌላ ክፍተት እንዳይፈጠር መስራት ነበረበት። ሲሉ በአሁኑ ወቅት ፋኖ ከወያኔና ሻቢያ ጋር እንዲሰራ ያስገደደው የመንግስት ስህተት እንደሆነ አምነዋል። ዶክተር በለጠ ሞላ ወያኔ ሲሉ የጠሩት የህወሓት ኃይል በአማራ ጄኖሳይድ ፈጽሟል ያሉት ሲሆን ከዚህ ኃይል ጋር በአሁኑ ሰዓት መሥራት ታሪካዊ ስህተት ነው ብሎታል። ደብረ ሲና ድረስ ሲገድል እና ሲዘርፍ ከመጣ ቡድን ጋር መንግሥት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለት ወንጅለዋል። አፋሃድ የተሰኘው የፋኖ ድርጅት መሪ የሆኑት አቶ እስክንድር ነጋም እንደ ዶክተር በለጠ ሞላ ሁሉ ከወያኔ ጋር መሥራት ሞት ነው ሲሉ ወንጅለዋል። አቶ እስክንድር ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ ለጀርመን ድምፅ ራዲዮ ተናግሮ ነበር። በተመሳሳይ ከኤርትራ መንግሥት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግሥት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፈው እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት አገራት ጋርም አብሮ የመስራት ፍላጎት እንዳላቸው አልሸሸጉም። የመንግሥት ሹመኛ የሆኑት የአብን አመራሩ ዶክተር በለጠ ሞላ ከወያኔ ጋር መስራት ሞት ነው ያሉ ሲሆን በተመሳሳይ የፋኖ አመራሩ እስክንድር ነጋም በፍጹም ከህወሓት ጋር አንሰራም ሲሉ አቋማቸውን አሳውቀዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።